በስመ ወልዶ መንፈስ ቅዱስ አህዶ አምላክ ይድረስ ለክቡራን ሰማይታቶች፣ ዘመዶችና ወገኖች እንዲሁም ለመላው የኢትዮጵያ ኦርቶዶክስ ተዋዶ ቤተክርስቲያን ተከታዮች ለሆናቸው ወንድሞችና አባቶች፣ እናቶችና እህቶች ሁላችሁም፣ በተለይ ሃይማኖት አባቶች ለዚህ እምነት ተከታይ ለሆናችሁት በሙሉ እናስተላለፍ እና ላስተላለፍ የምንፈልገው የወደው ነገር ባሪሲ ለሚኖሩ የኦርቶዶክስ ተዋህዶ ቤተ ክርስቲያን ተከታዮችና እንደዚሁም የአማራ ተወላጅ የሆኑ ወይም አማራኛ ተናጋሪ ለሆኑ ሁላችሁም ይህ ሁኔታ እየተፈጠረ ያለው በሃይማኖትና በአማራነት እየተነሳ የሞት፣ የግድያ፣ የስቃይና የመከራ ህይወት እንደሆነ ይገባና እናስባለን። ይህ እየሆነ እየተደረገም እንደሆነ ሙሉ በሙሉ ለአንድም ለሁለት ወይም ሶስት ወይም ሳይሆን ለአርባ ለሃምሳ ጊዜ እየተደገመ እየተሰራ ያለው መሆኑ ይህ መሆኑ ይታወቃልና ስለዚህ በአማራውያን ና አማረኛ በሚናገሩ ወይም ትክክለኛ የኢትዮጵያውያን ህዝቦች በኦርቶዶክስ ቤተ ክርስቲያን ላይ ያለው ጥላቻ ና ያለው ግድያ ና ሞት ገዳዮች ከውጭም ከውስጥም በዝተው ና ተደራጅተው እየገደሉን ና እያስገደሉ መሆኑ ይታወቃል። ይህን በሚያደርጉ ሰዎች ላይ እሱ ፈጣሪ እግዚአብሔር የሚያደርገው ና የሚሰራው ጊዜ ሰዓት ይኖረዋል። ግን ለነዚህ ወንድሞቻችን የሰማዕታት ቀን የሰማዕታት ሀውልት መታሰቢያ የሚሰራላቸው ዘመን እና ሰዓት የሚታወሱበት በስንክሳር በገል የሚጻፉበት ዘመን ይመጣል። ይህ ዘመን የዘመን ሰማይታት ዘመን መሆኑ ይታወቃል። የሃይማኖት አባቶች ምናልባት ይህን ዘመን ዛሬ ያሉት እንደ ድሮ እንደ አባቶቻችን ክርስቶስ ተወልዶበት በነበረበት ዘመን አናና ቀያፋ የሚባሉት የሃይማኖቱ መሪ የሆኑት ሃይማኖታቸውን ወይንም የክርስቶስን መምጣት መጽሐፉ እያወራቸው እየነገራቸው እያለ ያላወቁ ያልገባቸው እያዩ እየሰሙ ግራ የገባቸው ግራ የተጋቡ ግራ ያጋቡ መሆናቸው የኖሩ መሆኑን ይታወቃል፣ እናውቃለን። ዛሬም በእንደዚሁ ልክ ያን ሀናና የቀያፋ የነህር ወርስ ዘመን እየተፈጸመ እንደሆነ ይታወቃል። ስለዚህ ዛሬ እየተደረገ ያለው የሃይማኖት አባቶቻችን ይህ ዘመን የዘመነ ሰማይታት መሆኑ እያወቁት ተረድተውት እኛን ከማዳን ይልቅ ከገዢው ፓርቲ ጋር በመሆን ገዳዮቻችንን በማጠናከር ዝምታን በመውደድ ዝምታን ብቻ በማሳየት ገዳዮቻችን እንዲበዙ እንዲደራጁ የበላይ እንዲሆኑ ጥቃቱን ፈጥረው እስከ መጨረሻቸው ድረስ አጥፊዎች ሆነው እስከምንጠፋ ገጸ ምድር ላይ እስከምንጠፋ ድረስ እየተሰራ እየተፈጸመ ያለውን ከማውገስ ከመቃወም ልቅ እያበረታቱ እያጠናከሩ መሆኑን ያመላክታል። ስለዚህ እኔ ይህንን ልንም ብችለው በአርሲ አካባቢ የሚገኙ የሃይማኖት አባቶችና የዚው አካባቢ ማህበረሰብ ነዋሪ፣ የዚ አካባቢ ኦሮመኛ ተናጋሪ ሊሆን ይችላል፣ ሌላ ተናጋሪ፣ ሌላው ከተለያዩ ብሄር ብሄረሰቦች ወይም ከተለያዩ ቦታዎች የሄዱ ከትግራይ፣ ከአማራ ከተለያየ አካባቢ እነዚህ አማራኛ ወይም ሌላ ቋንቋ ስለሚናገሩ ወይንም ኦርቶዶክስ ስለሆኑ እየተገደሉ ያሉ መሆኑ ይታወቃል። ይህንን ታውቃላችሁ። እዚህ አካባቢ ላይ ያላችሁት እነዚህ ሰዎች ለእለቱን ሊሞቱ ይችላሉ። ግን የእነዚህ ሰዎች ሞት ዳግም የእናንተ ሞት ነው። ዳግም እናንተን የሚገድል ነው። ዳግም በእናንተ ላይ ሞት የሚያንዣብብ በእናንተ ላይ የህይወት የመረጋጋት የመኖር እድል ፈንታ እንደሌለው ልታውቁት ልትረዱት ይገባል። እነዚህን ሰዎች የማዳንና የመታደግ ስራ ካልሰራችሁና ተራዳይ ና ለእነዚህ ሰው አጋዦች ከሆናችሁ በእናንተ ህይወት ላይ ለሚመጣው እየወሰናችሁ እንደሆነ ከሚመጣው ትውልድና ና ከሚመጣው ዘመን ጋራ ይህ አካባቢ የሚባለው አሬቲ ወይም ኦሮሚያ ክልል የሚባለው አካባቢ በጠቅላላውን ጥላቻ እንደዘራበት ና ትውልዱ የሚመጣው ትውልድ መንፈሱ በጥላቻ እንዲያስብና በዚያ ላይ እንዲንቀሳቀሱበት ለማድረግ እየተሰራ መሆኑን እያያችሁት እያወቃችሁት ነው። ስለዚህ እናንተ ወንድሞች ይህንን አካባቢ በዚህ አካባቢ ባሬሴ አካባቢ ሆነ በማንኛውም አካባቢ ላይ የኦርቶዶክስና ና የአማራ ልጆች ቢገደሉ ወይንም እስካሁን እየተገደሉ ያሉትን ባለማዳናችሁና፣ እንግዲህ በኋላ ቢገደሉ በዚህ አካባቢ የሚኖሩ የወደፊት የናንተው ዘር ተደራፊ የሚሆኑ ወንድሞች ላይ ሌላ አጀንዳ እንደሚያዝ ማወቅና መረዳት እንዴት አቃታችሁ ብዬ ለመጠየቅ እወዳለሁ። በሁለተኛ ደረጃ እናንተ እነዚህ ሰዎች ሲሞቱ የት ናቸው? የእነዚህ የገዳዮች የተባባሪ ናቸው ወይስ የእናንተ ልጆች ናቸው ይህንን የሚፈጽሙት ወይስ ራሳችሁ ትልልቆች በእድሜ ጊዜ ሰዓት የተሰጣችሁ እድሜያችሁ ግዙፍና እድሜ ረዝም ያላችሁ ሰዎች ናችሁ? ይህንን እየፈጽማችሁ ያላችሁ ይህንንስ በቤታችሁ አስጠግታችሁ ይህንን አካል ገዳይ ክፍል ተደራጅቶ ይህንን ነገር እየሰራ ያለው እየተመረጠ እየተገደለበት ያለ ምክንያት በእናንተ ቤት ተቀምጠው በእናንተ ቤት በእናንተ አካባቢ እየተንቀሳቀሰ እየፈጠረ ያለው ለማለት ለመጠየቅ ፈልጋለሁ። በሁለተኛና በሶስተኛ ደረጃ በዚህ አካባቢ የሚንቀሳቀሰው ኃይል በሙሉ ኦሮሚያን ወይም ኦሮሞን ወይም ኦሮሞኛ ተናጋሪን ይወክላለሁ እያለ እየተናገረ ስለሆነ በትክክል ይህንን እናንተን ነገ ይወክላ ነው ወይ? አማራዊ ለቅ ኦርቶዶክስ ወይ ለቅ ብላችሁ ወስናችኋል ወይ? ይህንንስ እንድልታረጉት ነው? ይህንስ እንድታስቡታላችሁ ለምንድን ነው? ይህንስ ሊደረግ እንዴት ይችላል? ለምን ጥንቃቄ ለምን ዝግጅት ላይኖራች ሊኖር አይገባው? ለምን እንዴት አይታሰብም? ምህናን በዚህ አካባቢ ያላችሁ ይህንን በሚያደርጉ ሰዎችስ ለምን የክርስቲያን ሕብረት ተሰርቶ ክርስቲያኖች አንድ ሁናችሁ እንደ ክርስቲያን ሙስሊሞችም እንደ ሙስሊሞች አባቶቻችሁን ሃይማኖት አባቶቻችሁን ይዛችሁ ኦርቶዶክስም እንደሁ አባቶቻችሁን ይዛችሁ ተደራጅታችሁ መንግስት ወይም ስርአቱ የማይጠብቃችሁ ከሆነ ራሳችሁ ህግም ናችሁ መንግስትም ናችሁ ጦርም ጦረኛም ናችሁና ራሳችሁን መከላከል እንዴት ያቅታችኋል? ጥቃት ከሚያደርስባችሁ እንዴት ራሳችሁን ማዳን ያቅታችኋል? ሲቀጽልስ እንዴት ቢያንስ እንኳን መኖር ካልቻላችሁ እንዲህ መሞታችሁ ካልቀረ ቢያንስ በተደራጀና አቅም ፈጥራችሁ ለእናንተ እኔ ደረስኩላችሁ ወይም እኔ ያለኋችሁ ይሄ የሚላችሁ አካል እስከሚመጣ ድረስ እንዴት ራሳችሁን አትታደጉም? እንዴት አትደራጅም? ተደራጅታችሁስ አማራ፣ ኦሮሞ፣ ኦርቶዶክስ እያለ የሚገለውንስ ለመታደግ እንዴት አትሞክሩም? በዚህ አካባቢ ተወላጅ ነዋሪ የሆናችሁ አካባቢውን ባህሉን፣ ወጉን የምታውቁ ከዚያ ውጭ ገዳይ የሆናችሁትስ የገዳይ ቤተሰብን፣ ዘመዶች፣ ወገኖች የሆናችሁስ ይህስ እንዴት እያሰባችሁት ነው? ለወደፊትስ ምን እየታሰበበት ነው? አስቀምቀሳቢም ከኋላ ይህንን በደም አርጋችሁ እንድታገናዘቡ ና እንድትገነዘቡት ፈልጋለሁኝ። ከዚያ በተረፈ ያለ ለሃይማኖት አባቶች በዚያ አካባቢ ለምትገኙ በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የምትመሩ የሃይማኖት አባቶች ኦሮሞው ኦርቶዶክስ እያለቀ ነው። ኦሮሞው ሙስሊም ትክክለኛ ኢትዮጵያዊ ሙስሊም የሆነው እያለቀ ነው። የኢትዮጵያ ዜጋ እያለቀ ነው። ሀገሪቱ ላይ ገዳይ አጥፊ ዘር ተኮር የሆነና ሃይማኖታዊ ተኮር የሆነ አካል አሸባሪ በመሬቱ ላይ ገብቶ ስራ እየሰራ መሆኑን ታውቃላቸው። እናንተም አብሮ እያጠፋችሁ ስነ ልጆቻችሁ እንደሆነ እንዴት አታውቁም? እንዴት አትረዱም? ስለዚህ ወጣቶች ይህንን ነገር ለምን ከማውገዝ አልፎ ራሳቸውን ለመታደግ ጣሊያን እንደመጣብን እንዲህ እንኳን አይደለም፣ ይቅርና ተደራጅቶ በሌሊት በቀል ያጠፋን የመጣን ከሆነ በአደረጃጀትም ሆነ ህጋዊ መንግስት ነኝ ወራሪ ነኝ ብሎ የሚመጣውን እኮ ታቦት ይዘን ቀስት ይዘን ጋሻ ጎራዴ ይዘው ልጆቻችን ሀገራችንን፣ እምነታችንን፣ ወጋችንን፣ ባህላችንን ታድገዋል። ስለዚህ እነዚህ ልጆች በየቦታው ዝም ብለው ከሚደቁና ከሚገደሉ፣ ከሚዘረፉ፣ ከሚታፈኑ ሀብታቸውን፣ ንብረታቸውን በቋንቋቸው በሃይማኖታቸው ከሚያጡና ራሳቸውን ከሚያጡብን ለምን ይህንን አደራጅታችሁ ራሳቸውን እንዲታደጉና እንዲያተርፉ ለምን አታደርጉም? ይህ ሀይማኖታችን ስርዓታችንም የሚፈቅድ መሆኑ ይታወቃል። ራስህን የመከላከል እድልም ሀሳብም ተሰጥቶታል። አታደርጉም በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የበላይ ጠባቂ የሃይማኖት አባቶቻችን፣ እሱን እንግዲህ ለጊዜና ለሰዓት ሰጥተናል። ከዚህ ቀደም መልእክታችን አስቀምጠና እሱን ጊዜና ሰዓት ያጠያይቃን። ከዚህ በኋላ ለሚሞተው ለሚሞትባችሁ አካባቢ ክርስቲያን ተጠያቂ የሚሆነው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሃይማኖት አባቶች መሪዎች ናቸው። ይህንን ምታመን መታሰብ አለበት። ምናንም ይህን ነቅተን ልናስብና ልናውቁ ይገባን። የማይመሩን ከሆነ የማያድኑን ከሆነ መንገዳችንን፣ መስመራችንን ራሳችን የምናድንበትን ተደራጅተን የክርስቲያናዊ ህብረትን ሰርተን የአለም አቀፍ ኦርቶዶክስ ተዋህዶን ቤተ ክርስቲያን ተከታዮች የእኛን እምነት መሰል ወንድሞችን በመጥራትና የተለያየ እርዳታን በመጠየቅ ወይም ያለንን በመጠቀም ልጆቻችንን ሃይማኖታችንን፣ ትውፊታችንን፣ ባህላችንን፣ ወጋችንን፣ ዶግማናችንን እንጠብቃለን እናስጠብቃለን። ይህንን ግፍና መከራ ከሚቀበሉ ሃይማኖት አባቶች ጋር በመሆን፣ ከዛ ውጭ በተረፈ ያለ አጭበርባሪዎችና ተኝተውና አስመስገው የሚያስበሉንን ወንድሞችና አባቶችን እነሱን ራሳቸው በተኙበት ራሳቸው በሄዱበት ምንጌድ ፈለግ መኖርም መሄድም ይችላሉ። ግን የተለያየ ነገሮች በሚያደርጉትና የሚሰሩት እርምጃ ምንጌድ መስመር ሊጀመር ይገባዋል። እኛ ከዚህ ቀደምም ለአስር አመት ወይንም ለብዙ ዘመናት ጊዜያት አባቶቻችን ለፍልፈዋል። ልንነቃ ልንጠነክርና ልንበረታ ልንደራጅ ይገባናም በማለት ገዳዮቻችንን በገደሉ ለልክ እንኳን ባንመልስላቸው ባሰቡ ልክ ባናደርጋቸው በመደራጀት በማስፈራራት ነገሮችን በመመከት ማስተካከልና ራሳችንን ማዳን ከጥሩ ዘመን መድረስ እንችላለን። ያ ካልሆነ ሃይማኖታችንንም፣ ራሳችንን፣ ትውልዳችንን ዘራችንንም ይዘን የምንጠፋ ይሆናል። የተረሳንና መካን የተባልነ ሰዎች እንባላለንና ይህንን መዘጋጀት አለብን ብዬ ሀሳብ አስባለሁ። በዚያ አካባቢ ያላችሁ አባቶች እባካችሁ እባካችሁ ባላችሁበት አካባቢ ልጆቻችሁን እንድታድኑ እንድታደጉ ላለሁ የመላው የኢትዮጵያና ከኢትዮጵያውያን ውጭ ያላችሁ ኦርቶዶክሳውያን የኦርቶዶክስ ተዋሕዶ ቤተ ክርስቲያንና የአማራ አማርኛ ተናጋሪዎች በምንም ይሁን ሃይማኖትም ይኖራቸው አይኖራቸውም የሌላም ሃይማኖት ተከታይ ይሁን አይሆንም አማራ ስለሆነ ብቻና ኦርቶዶክስ ስለሆነ ብቻ ጥቃትና መከራና ሞትና የመጥፋት ዕጣ ፈንታ ተጥሎበት ስራ እየተሰራ ስለሆነ በሚዲያም ሆነ በተለያየ እንደ ዓለም አቀፍ በሚያስፈልገው እርዳታ እንዲታግዙ እንዲትረዱ ይህንን ድምፅና መልእክት የምሰሙ አባቶች መልክታችን እናስተላልፋለን ነው። ከዚያም ባለፈ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች ማለት አባቶች እና መሪዎች የሃይማኖቱ ተከታይ የሆናችሁ ወንድሞች ራሳችሁን ልትዘጋጁ ለንስሐ፣ ለጸሎት፣ ለምህላ ልትዘጋጁ ይገባል። አብያተ ክርስቲያናት በሙሉ በኢትዮጵያ ምድር ያላችሁት በሙሉ በትግራይም በአማራም በኦሮሚያም በተለያዩ ክልሎች ውስጥ ያላችሁ በውጭ ሀገራት ያላችሁ የኢትዮጵያን ትውፊት፣ ባህል፣ ወግ የምትከተሉ ኦርቶዶክሳዊያን በሙሉ ለኢትዮጵያና ለኢትዮጵያውያን ጸሎት እንዲደረግላቸውና ምህላ እንዲያዝላቸው። ላልተወሰኑ ቀናትና ሳንሰለችና ሁለመናው መከራው እስከሚያልፍ ድረስ ልንጸልይና ልንበረታ ጽላት አውጥተን ምህላ ልናደርስ ይገባና ነኝ። ይህንን ካላደረግን መከራውና ሞቱ እየጨመረ እየሄደ ስለሆነ ሁላችሁም በዚህ ልክ እንዲተዘጋጁ መልእክቴን አስተላልፋለሁ። ብፁዓን አባቶች ሁላችሁም ይህን ይህን ነቅታችሁ እረኛ ሁናችሁ መከራና ስቃዩን እየተቀበላችሁ ይህንን ሕዝብ እያነቃችሁ ያላችሁ አባቶች፣ አሁንም መልእክታችሁን በሚቻለው ሚዲያ በሚቻለው መድረክና አውደ ምህረት እንድታስተምሩ፣ ልጆቻችሁ ለምህላ ሃይማኖት አባቶች ምህላ እንዲጀምሩ ትእዛዝ እንድታስተላልፉ መልእክትን አስተላልፋለሁ። ለሀገር ነጻነት በሰላም ለፍቅር ለእምነት የላገሬ ለወገኔ ደርስለት አለሁ እያላችሁ ትቃለሱ በየሀገሩ ትግል የጀመራችሁ ወንድሞች ነቅታችሁ ተግታችሁ ከእንዲህ አይነት ሴራ ከሃይማኖት ሴራ ከዘር ከብሔር ሴራ ራሳቸውን ነጻ አድርጋችሁ ኢትዮጵያና ኢትዮጵያውያንና የእያንዳንዳችሁ እንደየእምነታችሁ የእምነታችሁንም ሰላምና ነጻነት አምልኮትና ተስፋ የአምላክ ተቀባይነትን ነጻ እንድታደርጉና በሰላም ትግላችሁ ፍጻሜቱ እንዲያምርና ተስፋ እንዲያገኝ ተስፋ እንዲኖራችሁ በተስፋ እንድትጨርሱት ሁላችሁም እንድትበረቱና እንድትጠነክሩ እንድትጸልዩ መልክተን አስተላልፋለሁ። ዓለም በሙሉ አንጋጦ እያየ ያለው ኢትዮጵያን ለማፍረስ ነውና ጠንክረን በርትተን እንድንሰራ አምላካችን እግዚአብሔር የቅዱሳን፣ የጻድቃን፣ የሰማዕታት፣ የነቢያት፣ የአባቶቻችን የድንግል ማርያም ቃል ኪዳን ሀገራችን ኢትዮጵያን ይጠብቃት፣ ልጆቿን ከመከራ ከስቃይ ያትርፋቸው። የሞቱ የተሰዉ ወንድሞቻችንን በሰማዕትነት ያለፉ ወንድሞቻችንን እግዚአብሔር አምላካችን በሰማይ ታትቁን አጠገብ ያኑርልን። እግዚአብሔር ይባርክልን። ያላችሁ የተረፋችሁ ወንድሞች ከጥላቶቻችሁ ያድናችሁ። ከዚህ በኋላ ተደራጅታችሁ የክርስቲያናዊ ህብረት ጥሪ ያስተላልፋችሁ፣ መከራችሁን ለዓለም አስረድታችሁ፣ ራሳችሁን እንዴት ታደራጁ በብቴን አስተላልፋለሁ። መስባትን እግዚአብሔር አመሰግናለሁ።